ሰላሙ አለይኩም አረህማቱላህ አባረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? ነ አዲስ ወሬ ና አውራ። እንዴት ናችሁ? ደግ ናችሁ ወይ? እና ላስ ጎብኛችሁ እንዲሁ መከነ ሰላም ማለት ነው። ናፈቃችሁ የሀገሬ ልጆች፣ እንዳላችሁ ደህና ናችሁ? የመዳም ስራ እንዴት ይዟችኋል? ያው በብዛት መዳም ኩሽና ነው የምትኖሩት ብዬ አስባለሁ እና እንዴት ናችሁ? ያው ዛሬ በጣም ደስ ሲል ነበር ቀኑ። ሰሞኑ ደመና እየበዛ አስቸግሮን ነበረ። በዛ ላይ ወቅቱ ጥቅምት ነው፣ ብርድ በጣም አለ። እኔ ራሱ አሞኝ ሆስፒታል እጄ ነው ራሱ መርፌ ወስጄ የተሻለኝ ማለት ነው። ብርድ መቶኝ እና ከባድ ነው አሁን ጥቅምት ላይ ያው የታወቀ ነው። በብርድ ማለት ነው፣ በሽታው ከባድ ነው ላቸዋለሁ።